ያው እንደምታውቁት ትናንት ብሩክና ሀይሚ ወደ ዱባይ ጉዞዋቸውን እያደረጉ እንዳለ ታውቃላችሁ። እሱም ምንድን ነው እስቲ በጉዞ ላይ ስላለው ነገር ሀይሚ ደስተኛ ናት ወይስ አይደለችም የሚለውን ነገር እናይበታለን እንትን እንላለን ማለት ነው። ሲቀጥል ሀይሚ ማለት ነው ይሄኛው ጉዞ ለመጀመሪያዋ ነው። ለመጀመሪያ የትም ሀገር ሄዳ አታውቅም፣ የትም ከሀገር ውጭ ወጥታ አታውቅም። ሜቢ እንደዚህ ለመዝናናት አዋሳ ምናምን ልትሄድ ትችላለች። የትም ሄዳ አታውቅም። እና ያው እንደዛም ሆኖ መጀመሪያ ፕራንክ ያደረገቻት ካያችሁ፣ እሱም በዩቱባቸው ሆኔ ቻናል ላይ ሼር አርግተውታል ማለት ነው። ምንድን ያለቻት ብሩክ፣ ውሸቱን ነው እየዋሸሽ እያታለለች ነው። ለምን ይዞሽ አይሄድም። ይዞሽ አይሄድም፣ እየዋሸሽ ነው። ፕራንክ እያደረገች ነው። እሱ ይዞሽ አይሄድም። የአንቺ በረራ የብሩክ በረራ ሶስት ሰዓት ነው፣ የአንቺ በረራ ስድስት ሰዓት ነው ለዛ ብሩክ ሄዷል ምናምን ብላ ሀይሚን ትዋሻታለች ማለት ነው እና በዚህ አጋጣሚ ሀይሚ በጣም በጣም በጣም በጣም የወደድኩላት ባሪ ብሩክን በቃ ማመኗ ማለት በጣም በጣም በጣም በጣም ያመነችው ማለት ነው እንዴት ብትሉ ኖኖ ኖኖ በጭራሽ ብሩኬ እንደዚህ አይነት ነገር አያደርግም እን እንደዚህ ብሎ ትኬቱን አሳይቶኝ ይሄ እንደዚህ ብሎኝ አምኖኝ ብሩኬ በፍጹም አይዋሽም እማይዋሽ ልጅ ነው እኔ አውቀዋለሁ ብሩኬን ብላ እምነቷን እስከ መጨረሻ ጥግ ድረስ ያሳየቻል ማለት ነው። ሆኖም ቀረ እሱ አይደለም ሁለቱን ነው ፕራንክ ያደረገቻቸው። ብሩክ እና ብሩክ ላይ ያላትን እምነት አሳይታለች። በዚህ አጋጣሚ ሀይሚ አንደኛ ማለት ነው። እሱም አይደለም ትናንት አይሎ ታውቃላችሁ ቪዲዮ ሰርተዋል። ቪዲዮ ማለት የቲክቶክ ቪዲዮም ሰርተዋል። አይሎፕራን እያሉ ሊቭ ገብተዋል ማለት ነው እሱም ምንድን ነው ሊቭ ላይ ያላችሁ ያለውን ነገር አሳውቀዋል። ያለንበትን ደረጃ ነግራችኋለን፣ ሰላም መግባታችን፣ ሁሉን ነገር፣ ዱባይ ያለን ነገር፣ እንቅስቃሴዎች ለተመልካቾቻችን እንትን እንላለን ብለዋል ማለት ነው። ግን ሊቡን ዘግቶ ከወጡ በኋላ ምንም ሶሻል ሚዲያ ላይ፣ ኢንስታግራም ላይ ምንም የለጠፉት ነገር የለም። ምንም የተናገሩትም ነገር የለም። ሰላም ገብተናልም ምንም ያሉት ነገር የለም። ሲቀጥል ልብ ብላችሁ እዩ። እኔ ደግሞ እንዳሰርብም ማለት ለምን ትላላችሁ? እኔ የምናገረው ያለምንም ነገር አይቻ አይደለም። ሀይሚ በጣም ደስተኛ አይደለችም። ፊቷ ላይ የሀዘን ስሜት ይነበባል ማለት ነው። እሱም ምን ይሁን ደስተኛ ትሁን አይጣ ትሁን የማውቀው ነገር የለም። ግን እንደ መጀመሪያ በረራዋ ፈርታለች መሰለኝ። ለምን ሄዳ አታቅም፣ ከሀገር ልጅ ከሀገር ወታ አታቅም። ኢቨን ከሀገር ወታ የምታውቅ ልጅ አይደለችም። አዎ፣ በእርግጥ በጣም ያስፈራል። የደስታ ስሜት አይደለም። እዚህ ጋር ራሱ ጎንበስ ትክስ ብላ በጣም የሆነ ድክም ያለው ስሜት በቃ የሆነ ውስጧ ላይ የመረበሽ የመከፋት ስሜት ይነበብባታል ማለት ነው። እና ቡራይም እንደዛው በጣም ደስተኛ አይደለም። ለምን እሱ ሁለተኛው በረራ ነው። እነዚህ ቀላሉ ለሱ ማለት ነው። ለእሷ ግን በጣም ከብዷታል በረራው ማለት ነው። እና ያው እኔ የመሰለኝ ምን እንደገጠማቸው እግዚአብሔር ብቻ ነው የሚያውቀው ማለት ነው። ብቻ ግን በሰው ሀገር ምንም አይሆነው ብቻ ሰላማቸውን የምንመኝላቸው እግዚአብሔር ክፉ ነገር አያጋጥማቸው እኔ የመሰለ እኔ እንደተረዳሁት አሁን ብዙ ጊዜ ሶሻል ሜዲያ ላይ እየተቃባቡ ነው ምን ገጥማቸው ነው የሆነ ችግር ምናምን ገጥማቸው ነው ግን እነሱ ምንም አይነት ነገር የተናገሩትም የለቀቁትም ነገር የለም ለምን ባለፈው ብሩኬ ዱባይ እንደሄደ ወዲያው አይደለም ቪዲዮ የለቀቁ ነው። ከዛ ተንፃ ልንረዳ መንቻል ይችላል ይደክማል፣ በጣም ማለት ነው። እነዚህ ሰዎች ዱባይ ላይ የራሳቸው ነገር የላቸው የሚያርፉት ቤት የላቸው፣ ሆቴል መቡክ የሚያደርጉት ታውቃላቸው። እያንዳንዱ ነገር ድንግርግር ግርግር ነው የሚያደርጉት። አብሶ ከአንድ ቀን በኋላ ነው ወደ ራሳችሁ የምትመለሱት። በጣም ነው የሚደክመው፣ ፍላይት ማታቆስ እንትን ያላችሁ። ሀይሚ ደግሞ አዲስ ናት፣ ለዛ ቦታ አዲስ ናት፣ ለዛ ዱባይ አዲስ ናት። ሙቀቱ አልተመቻት ይሆናል። ብዙ ብዙ ነገሮች ሊፈጠሩ ይችላሉ። እና ኢማጂን በመጥፎ ነገሮች ባናስብ መልካም ነው ብዬ አስባለሁ። ለምን ያው ትፈራለች። በእርግጥ አንዳንድ ጊዜ ለአራት ቀንም የሆነ ለአምስት ቀንም ለመዝናናት ብንሄድም እንፈራለን። ለምን ከሀገር ነው የምንወጣው፣ ገባችሁ አለ። ከሀገር ነው የምንወጣው ማለት ነው። በጣም ያስፈራል። ሄዳችሁ የማታውቁበት ቦታ አይደለም እሱ። በጣም ብዙ ጊዜ ዘመድ ጋ እንኳን ቆይታችሁ ምናምን ስትሄዱ በጣም ነው የሚያስፈራችሁ ሲገባቸው አለ ያ ስሜት ማንም ጋር ያለ ነው ማለት ነው። እና በእርግጥ ፊቷ ላይ የደስታ ስሜት አላየውም። ሀሚ ላይ የሀዘን ስሜት አይቻለሁ። ለምን እንደሆነ ምንም አላውቅም። ደስተኛ አይደለችም። ሚን ሀሚን ስናውቃት ሁሌ መሳቅ፣ መጫወት ፍር የሆነች ልጅ ናት። ምንም ሊቭሌ ራሱ የድካም ነገር ነው ይታይባታል ለምን እንደሆነ አይዶን አላውቅም። ፀሐዩ ይሁን ምኑ ይሁን ወይ ከዚህ ወደዛ ቡኪንግ ስታደርግ ታቃል። ኤርፖርት ላይ ያለውን ነገርም ማየት ትችላላችሁ ማለት ነው። በጣም አድካሚ ወደዚህ ከዚህ ወደዛ መሄድ ወዲ መሄድ ወዲ መሄድ በጣም ኤቭሪቲንግ ያንገላታል ማለት ነው። እሱ ሆኖ ቀረ። ዱባይ ላይ ምን እንዳጋጠማቸው የምናውቀው ነገር የለም። ነገር ግን ብሩኬ ያው ቃል እንደገባልን መሰረት እኔ ያለሁበትን ነገር እያንዳንዱ ነገር አሳውቃችኋል ባልችል ባልችል እንኳን ፎቶ ለጥፍላችኋለሁ። ቪዲዮ መስራት ላይ መቸኝ ይችላል እና ንገረን ምናምን ቲክቶክ ላይ እየገባ እንደ አደራ ንገረን እናስባለን እንጨነቃለን ብላ ምን ብለውት ነበር ተመልካቾቹ የሱ አድናቂዎች? አዎ በጣም እንጨነቃለን። የምንጨነቅበትን ምክንያት እናንተን ከመውደዳችን እናንተን ከማክበራችን የተነሳ ነው ለዛ ነው የምናስብላችሁ የምንጨነቅላችሁ ስ እንደምናውቃችሁ ሰዎች ማለት ነው። እና በተቻላችሁ አቅም ያላችሁበት ሁኔታ ንገሩን፣ አስረዱን። ምን እንደገጠማችሁ ያለውን ነገር ንገሩን። ዱባይ ያላችሁ ሰዎችም ሊረዷችሁ ይችላሉ። ምን እንደገጠማችሁ ወይ የከበዳችሁ ነገር ካለ ያላወቃችሁት ነገር ካለ፣ ዱባይ ላላችሁ ነገር ላይ እናንተ ሶሻል ሚዲያ ላይ ስለምትሰሩ ግዴታ መናገር ምንም ችግር የለው ማለት ነው። ለዛ ላለው እያ አይሚሻም ተረጋግታችሁ ወይም ዛሬ ብትመጡልን ደስ ይለናል ብዬ አስባለሁ። ለምን በቃ ይጨነቃሉ? በጣም ተጨናንቋል። ሶሻል ሚዲያ ላይ ሳይ ዞር ዞር ስል በቃ በጣም ምንሆኑን ይጠፉት ምን ምን ምንሆኑ ምን ገጥሟቸው ነው ምናምን የሚል ነገር ብዙ ነገር አይቻልም። ማለት ሲቀጥል ብሩኬ ሀይሚ የእውነት በጣም ቃላት የለኝም ላንቺ ምንም ለምን አንደኛው በመጀመሪያው ላይ የመጀመሪያው ፉንትን ፉፉ ፕራንክ ስታደርግሽ እኔ ኖኖ እኔ ብሩኬን አውቀዋለሁ። አንቺ የበለጠኔ ብሩኬን አቋለ ብሩኬን እንደዚህ የሚያደርግ ሰው አይደለም። ትኬት ቆርጦ ትኬት አሳይቶኝ ትኬት ቆርጠሻለሁ ብሎ አይወስድሽም፣ አትይኝም በጨራሽ እኔ ብሩኬን አምነዋለሁ እንደዚህ የሚያደርግ ሰውም አይደለም ብላ እምነቷን በቃ አያችኋል። በቃ ታቋለች፣ ልቧን ልቡን ማለት ነው የብሩኬን ልብ እያንዳንዷን ነገር የሚያደርገውን ነገር ታቋለች። ለዛ እንትን አለች፣ በቃ ኖኖ ኖኖ እንደዚህ የሚያደርግ ልጅ አይደለም ምናምን ብላለች ማለት ነው። ቻም የቡታ ጅራ ልጅ ናት ከእነሱ ጋር አብረው ትሆናለች እና በፊት ጉቻ አጀራ ነበረ የምትኖረው። አሁን ወደ አዲስ አበባ መታለች፣ ያው ቪዲዮ ምናምን ለመስራት ማለት ነው። በጋጣሚ እኔ የእውነት አንዳንድ ጊዜ በእነ ሀሚና በእነ ብሩክ እቀናለሁ። በቃ ይሄን ያህል መታመን መታደለው እና ደስ ይላል። ሊብሌ አይታችኋል፣ ቲክቶክ ላይ ያለውን ነገር ሊብሌ ገብተው እየተጫወቱ እየሳቁ ነበረ። ለዛም ኮሜንታተሮች ሳማት ምናምን ሲሉ ነበር፣ እያሳፈሩት ነበረ። እና ያው አልሳማትም። ባይዘዌ ብሩኬ እንደዚህ እንዝላል ነገር አይወድም እሱ አይደለም ምን ያሁን፣ እያሳሰብኛሉ። ምን ገጥማቸው ነው? ለምን ጠፉ? ሀሚ ላይ የፊቷ ላይ የሀሰን ስሜት ይነበባል። ለምን ደስ አላላት? በቃ አሁን አንዳንድ ጊዜ በጣም ነበረ የምትሰቁ የምትጫወተው፣ በቃ ደስ እያላት ነበረ እንትን የምትለው፣ ግን ትናንት ላይ እንደዛ አሉ ቪዲዮ ላይም ቲክቶክ ላይ ቪዲዮ የሚሰሩት ላይ ሆን የፊቷ ላይ የሐዘን በቃ ሆን የመፍራት ነገር አለ። በቃ ስሜቷ የመፍራት ነገር ያስፈራል። ለምን ከሜ እንዳልኳችሁ እንደተናገርኳችሁ ምንም አይነት ፍላይት አድርጋ አታውቅም። የመጀመሪያ ነው። ባይሎፕራን ሜዳ ታውቅም ተናግራለች። ባለፈው ብሩኬ የመጀመሪያ ነው፣ ብሩክ ግን ሁለተኛው ነው ዱባይ ሲመጣ ማለት ነው። ለምን ለዛ መሰለኝ እየፈራችሁ እንጂ ብሩክን ሳታምነው ቀርታ እንትን ሳትል ማትተማመንበት ቢሆንማ መጀመሪያ ኖሮ አትመጣም ነበረ ማለት ነው። ለምን ስላመነችው ነው ምንም ነገር እንደማያደርጋት ከብሩክ ጋር ስላለች በጣም ስለምታውቀው ልቧን ውስጧን ለዛ ነው አብራ የሄደችው፣ እንጂ የማታምንበት ቢሆን ኖር አትሄድም ነበር። ሲጀመር ፍራንኩን ካያችሁት እራሱ ለብሩክ እኔ ብሩክን በጣም አውቀዋለሁ በጣም ነው የማምነው አይዋሽኝም ስትላት ነበረ ማለት ነው። እና በቃ አምናው ስለሄደች ነው ደክሟት ነው የደካም ስሜት አለና፣ በተቻላችሁ አቅም ዛሬ ቪዲዮ ስልቀቁ ወይም ፎቶ ስሩልን አለዛ ነው ምን ፍርድ ቤት ነው ምንቆመው። እና በተቻላችሁ አቅም ዱባ ያላቸው አድናቂዎች እንዲያገኛችሁ ካለ እውነት ፈልጉ ሆነ ያለባችሁ ያለ ያለችባችሁን ተብታባ ያለችበትን ቦታ ተናገሩ። መተን እንድናያችሁ እንትን እንድንል ምንድን ነበረ እንድናያችሁ ማለት አድናቂዎቻችሁ የምትፈልጉ ከሆነ ማለት ነውና፣ ያው በጣም በጣም በጣም ትናፍቃችኋል። የእውነት የእውነት ትናንት ማታ ቲክቶክ ላይ የገባችሁ ቪዲዮ እስካሁን ምንም ነገር የለቀቃችሁት ነገር የለም ኦልሬዲ ማለት ነው። እና ብቻ እግዚአብሔር መልካም ነገር ያሰማል፣ ጥሩ ነገር ያሰማን ነው የምለው። ቤተሰብ ደህና ናቸው ብዬ አስባለሁ። ለምን ባለፈው ከቡሩኬ መረዳት ይችላላችሁ። ባለፈው ቡሩኬ ረዳ፣ ቶሎ አልለቀቅም ቪዲዮ ለምን ቀስ ብሎ ነው የለቀቀው። ሁለት ቀን ሶስት ቀን አይነኛ ራሱ ብዙ ጊዜ አረ ብሩክ ያለበት ሁኔታ ምን ውስጥ ገብቶ ነው አረ ዝም ግራ ገባን ምናምን እያለን ነበረ። ማለት ግን ከስንት ቀን በኋላ መጣ። ለምን መሰላችሁ? ያደክማል። ስለሚያደክም ነው ለዛ ነው። እና ብዙ ጊዜ ቶሎ ያለቀቁት ለዛ ነው። ቤተሰብ እንጂ እነሱ በጣም ደህና ናቸው። ምንም የሚሆኑት ነገር የለም። ግን ሀይሚሌ ደግሞ የሚነበበው ነገር የድካም ስሜት ነው የሀዘን ሳይሆን ድካም። ሲደክማችሁ አንዳንድ ጊዜ እንትን ትላላችሁ በቃ ዝም ነው የምትሉት ፊታችሁ ምናምን ድካማ አይነት ስሜት ይሰማል ማለት ነው። እና ቤተሰብ ይሄን ነው የምላችሁን ያለኝ መረጃ ደህና ናችሁ ብዬ አስባለሁ። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ። ስለምትከታተሉን ፈቅዳችሁ ወዳችሁ በጣም ነው የማመሰግነው። የኔ ውዶች፣ የኔ ማሮች፣ የኔ ምርጣ ምርጦች፣ ባይ። በአዲስ ነገር እንገናኝ።